ሰላም ለእናንተ የእግዚአብሔር ሕዝብ፣ በቅርብም በርቆም ፕሮግራም እየተከታተላችሁ ያላችሁ። ዛሬ የምናየው እየጸለየ ያለው መንፈስህ ነው ወይስ ነፍስህ? እየጸለየ ያለው የትኛው የህይወት አካል የህይወት ፓርት ነው የሚል ነው። መነሳችን አንደኛ ቆሮንጦስ 14 ከቁጥር 13 አንባዋለሁ። በጌታ በኢየሱስ እንደዚህ ይላል፣ ስለዚህ በልሳን የሚናገር ሰው የሚተረጎም ባይኖር ስለዚህ በልሳን የሚናገር ሰው የሚናገረውን መተርጎም እንዲችል ይጸልይ በልሳን በምጸልይበት ጊዜ መንፈሴ ይጸልያል፣ አእምሮ ግን ያለ ፍሬ ነው። ታዲያ ምን ማድረግ አለብኝ? በመንፈስ ጸልያለሁ፣ በአእምሮ ደሞ ጸልያለሁ፣ በመንፈስ ዘምራለሁ፣ በአእምሮ ደሞ ዘምራለሁ። ሁለት አይነት ጸሎት አለ፣ በመንፈስ መጸለይ አለ፣ በአእምሮ መጸለያል ወይ በነፍስ መጸለይ ማለት ነው። ነፍስ ሶስት ነገር ይዘዋል፣ የሰው ፈቃድ ይዘዋል፣ የሰው እውቀት ይዘዋል፣ የሰው የስሜት ክፍል ይዘዋል። መንፈስ ደግሞ የእግዚአብሔር ነገር ይዘዋል። ስለዚህ በየትኛው ነው እየጸለይ ነው ያለ ነው? በነፍስ ስንጸልይ አእምሯችን ይጸልያል። ትግርኛ አማርኛ፣ እንግሊዝኛ የትኛውም ቋንቋ አጠቁሙ ማለት ነው። በመንፈስ ስንጸልይ ያ ዳግም የተወለደው መንፈሳችን ያ እንደገና የእግዚአብሔር ሕይወት ያገኘ የእግዚአብሔር ባህሪና ጽድቅና መልክ ያለው ሲጸልይ ግን ሐዋርያ ጳውሎስ ምን አለ? ኤፌሶን 6:18 ስለ ቅዱሳን አለህ በመንፈስ ሁሉ ጊዜ የጸለያችሁ ምን አይነት መንፈስ መጽሐፍ ቅዱስ ላይ ካፒታል ሌተር ኤስ ያለው ስፒሪት ለመንፈስ ቅዱስ ነው። ስሞል ሌተር ኤስ ካቀመጠ ግን ለሰው መንፈስ፣ ለአማልክትና ለሴይጣን መንፈስ ይወክላል። እዛ ላይ ካያችሁ በመንፈስ ጸልዩ የሚለው ስሞል ሌተር ኤስ ነው። የሰው መንፈስ ይጸልያል። አንደኛ ተሰሎንቄ 5:23 ሰው መንፈስ፣ ነፍስ፣ ስጋ አለው ይለዋል። የሰው መንፈስ መቼ ነው የምጸልየው ስንል በልሳን ስንጸልይ መንፈሳችን ይጸልያል። ዛሬ ምሽት ነግራችኋለሁ፣ በአእምሮ ከሚጸልይ በመንፈስ የሚጸልይ ይበልጣል። አንደኛ ቆሮንቶስ 14 18 ሐዋርያው ጳውሎስ ከሁላችሁ ይልቅ ይላል በመንፈስ ጸልያለሁ፣ በልሳን ጸልያለሁ። ስለዚህ እግዚአብሔር እናመሰግለዋል፣ በዚህ ደግሞ ደስተኛ ነኝ ይላል። በልሳን አብስታችሁ ጸልዩ። በልሳን ስትጸልዩ መንፈሳችሁ ያ ጻድቁ ነው የሚጸልየው። ትክክለኛ ጸሎት ደግሞ እሱ ነው። በአእምሮ አንጸልይ ማለት ይሁን አይደለም፣ ግን በአእምሮ ስትጸልዩ እንደ እግዚአብሔር ፍቃድ ሊሆን ይችላል፣ እንደ እሱ ፍቃድ ሊሆን ይችላል። መንፈሳችሁ ግን እንደ እግዚአብሔር ፍቃድ ይጸልያል። ተባረኩ።